ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ። የዜና ማሰራጫ የፈጢራ እንትን ተደረገ። በደቡብ ክልል አደረገ። የኢትዮጵያ ዜና አገልግሎት እንደዚህ አደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። በምን ጊዜ ኢፍጣር አዘጋጀ? የአብይ ጾም የሚባል አሰላም አሌይኩም ወራህመቱላሂ ወበረካቱህ ሰላም እንደት ናቸው? ወግቢያው ላይ እንዳዳመጣችሁት እንግዲህ አይዞህ ገለቴ ብለናል ስተምርላት እና ሰሞኑን በቲክቶክ እንግዲህ አጎታችን ወየው ወየው ወየው ወየው እያለ ይገኛል ማለት ነው። እና ደስ ቪዲዮውን ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩት ስለምትለይቁ አመሰግናለሁ። ወ ኮሜንት ምናምን ስለምትጽፉ አመሰግናለሁ። ክበሩልኝ። እና ዛሬ እንግዲህ ይሄ ወገናችን ሰሞኑን ሶሻል ሚዲያ ላይ እንትን ሲል የነበረ ቪዲዮ ነው ማለት ነው ቆርጫ ያመጣኋላችሁ እና እንግዲህ ሀገር እያዝ ሀገር ሀገር ሀገር እያዝ ለምንድን ነው ሙስሊሞች ተንፍስ የሚሉት? ለምንድን ነው እንዴት ሙስሊሞች በቴሌቪዥን መስኮት ነው የሚባለው? በዛ ለምንድን ነው ሙስሊሞች አፈጠሩ እንዲህ እንዲህ እኮ በኢትዮጵያን የክርስቲያን ሀገር ብቻ ያረጋት ማን ነው እንዴ? ምን አይነት ጉድ ነው እና ሙስሊም የሚባለውን ነገር መደባበቅ ምናምን ይፈልግን። ሙስሊም ደግሞ እየፈካ እየፈካ እየፈካ እየበረከተ ነው የሚሄደው ማለት ነው። እዚህ ደራሲ ኃይለ መስቀል ጸጋ ምናምን የሚል ማለት ነው ፌስቡክ ላይ እንዲህ አለ። ሁሱ የሚባለው ልጅ በሙሉ ወረሰን እኮ በቁማችን ምእመናኑን ሁሉ አመነመን አመነመነው እና ኮሜንት ላይ ሁሉም እንዳለ ማለት ነው። አዎ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ እያሉ ኦ እያሉ ነው እንግዲህ ያው ሆሶም እናንተ ትሳደቡ እኛ እናሰልማለን የሚለውን ተያይዞታል። ወገኖቻችን አልሐምዱሊላህ ወደ ጀኑል ኢስላም የሚመጡት በጣም ብዙዎቹ ናቸው ማለት ነው። አልሐምዱሊላህ እንግዲህ ከያለ ፈድል ነው። ይሄ ንጽጽር ይሄ ንጽጽር በአንድ በኩልም ያው እንትን ቢልም ረሱልን ስ ስለምን አስደበብን እንጂ በሌላኛው በኩል ደግሞ እንግዲህ እንደምታዩት በጣም ብዙ ሰዎች በሁሱ በኩል እየሰለሙ ነው ማለት ነው። በቀን ስንት ሰው በቀን ስንት ሰው ነው የሚሰልመው? አልሐምዱሊላህ ይህ እንግዲህ አላህ ፈድል ነው። መጨረሻውን እንግዲህ እናያለን ማለት ነው። በዚሁ እንደሚቀጥል ተስፋ አድርጋለሁ እና ይሄ ሰውዬ ደግሞ እንግዲህ አብይም እንትን መግለጫ ምናምን ሲሰጥ ሙስሊሞች ሙስሊሞች ስለተባለ ይህም እንግዲህ የአፎ እየተባለ ሰው የረሱ ሲሳደቡ መግለጫ ተሰጥቷል። አይታችሁታል

ብሎ መግለጫ ስለተሰጠ በብዙ በብዙ ቴሌቪዥን ጣቢያዎች ላይ መግለጫ ስለቀረበ፣ ሁለተኛ ደግሞ የኢፍጣር ፕሮግራም ምናምን ረመዳን ላይ ያለው እንደዚህ ደዝብ ተብሎ በቴሌቪዥን ስለቀረበ እንግዲህ ይህንን አጎታችን ትንሽ አንፃር ጥሮታል ማለት ነው እንዴ ብዘም የቴሌቪዥን ምንበለ ዘመተና ፈጠሩ ነገር ፈጠሩ ተሰራላቸው ለ ይባላል። አዎ እንግዲህ ምን ምንጠበሽ ጋሸዋ እንግዲህ ያው እየመረረህ ተወጠዋለ ማለት ነው ምንም ማድረግ አይቻልም። ምክንያቱም የገና በዓል ሲመጣ እንደዚህ፣ ፋሲካ ምናምን የክርስቲያኑ በዓል ሲመጣ ሁሉ አዲስ አመት እንቁጣጣሽ ምናምን ሲመጣ የቴሌቪዥን ጣቢያው እንደሚያብድ ሁላ አሁን ደግሞ ሮመዳን ነው። ሮመዳን ደግሞ የሙስሊሞች ጾም ነው እና እሱ ደግሞ የእኛም ጾምንና የምንጠበስ ፍጡር ስሩ እና ክርስቲያኖ ላይ ፈጥሩ ነው ይባል እና እኔ ሰውየውን ነው በነገራችን ላይ ሌሎቻቸው እንደውል እኛ ፒስንንሳ ያው ሰውየውን ነው ሰውየውን እንግዲህ አንጠርጥሮ ማለት ነው። ግን እውነት ለመናገር ለምሳሌ እንደዚህ በአመት በላይ ክርስቲያኖች አመት በዓል በሆነ ኛው ሙስሊሞች ሁለት አመት በዓል ነው ያለን ኢደል አድሐ እና ኢደል ፍጥር ነው ማለት ነው። አረፋ አረፋና የጾንቶች ኢድ ማለት ነው እንጂ ሌላ የለም። ግን ክርስቲያኖች ብዙ ነው አመት በዓላቸው ለምሳሌ ግን የኢየሱስ ልደት እንቁጣጣሽ፣ ብዙ አለ። እንቁጣጣሽ የአመት መቀየረ ስለሆነ ለሙስሊሙ ለክርስቲኑ ምን ግን ላ የክርስቲያን የሙስሊም አመት በል እንዳልኳችሁ ሁለት ነው፣ ኢድ አል አድሃ እና ኢድ አል አድሃ እና ኢድ አል ፍጥር እና በዛ ጊዜ በእንትን ጊዜ ማለት ነው፣ በዚህ የማይመስቀል ጊዜ የ የ እንደዚህ አመት ባለ የኢየሱስ ልደት ጊዜ የገና ጊዜ እንደዚህ እንደዚህ በሁለት በቴሌቪዥን ጣቢያ የገና በዓል ደረሰ እንኳን አደረሳችሁ፣ የምን እንደዚህ አይባለም። እውነት ለምናገር ማለት ነው ሁሉም ይባላል፣ ቲክቶኩም ሁሉም እንደዛ ነው። እና ይሄ ሰውዬ ደግሞ ለምን የአሁኑ ኤፍጣር ፕሮግራም ጾሙ ምናምን ተብሎ በቴሌቪዥን ስለወጣ ለምን እንዲተናደድ አላውቅም። ባለፈው እኮ ግን ስለፎ በቃ አገባኝም እያለ ነበረ፣ ሰምታችሁት ከሆነ ማለት ነው እፎይ በቃ መታሰር አለበት፣ እንደዚህ ነው እንደዚህ ነው እያለ ስለ እፎይ አግባባይ ለሚያደርገው እያለ እፎይን ሲቃወም ነበረና አሁን ደግሞ የምንሆነ ነው። በግሉ በግሉ እኮ መጣ እኔ በፎይ ጋር በጋራ አልሄድም ብሎ ነው መሰል። እና አሁን ደግሞ እንግዲህ እንደምታዩት ሰውየዋ ደግሞ ተክ ብሏል። እንደውም ሰውየው ሞቅ ያለ ሳይሆን አይገረሳ ቪዲዮዎቹ ላይ ቪዲዮዎቹ ሁላ ሳዩ በቃ እንትን ነው ጭቅጫቃ ነገር ይመስለኛል። እና እንደዚህ ነው እንደዚህ ነው ነው የሚለው ማለት እና አሁን ደግሞ እንግዲህ ደግሞ ተክ ብሏል። ለምንድን ነው የኛ ጾም ነው? አሁንም ለምን ኛ ጾም አይነሳም አይወራም? አላዋን ታወራ እንግዲህ። አሁን እኮ በቴሌቪዥንም እንትን መሄድ አያስፈልግም፣ እና ስልክ ስላለ ሀይል አሁን ይሄንን ስለ የእስልምና ጾም በቴሌቪዥን ታወራ ብለህ እንዴት ደመተክታ ሚል ባያስከው ስልክ። እኛ እንግዲህ ጾማችን ነው፣ ጾማችንን በስርዓት ጾሙ። ክርስቲያኖች ጾማችን፣ ጾማችን ብላ እኮ ማውራት ትችላለሳ። ከመጥፎ ነገር ከቆጣው ወደ ጥሩ ነገር አእምሮ ክርስቲያኖች ክርስቲያና አማኞች ማለት ትችላለህ። ምላዚም ቴሌቪዥንና ቴሌቪዥንማ ምን ትጠግቧለህ? አሁን ይመጣል በዓሉ። በዓል ሲመጣ በቃ እዚያ ሞቅ እየመቅ ይላል። ግን አንተ ሰው ከመሳደብ እንደዚህ ሞቅ ያለ ነገር ሞቅ ብሎህ መተህ ሞቅ ብለህ ከምትናገር ድብቅ ብላ እኮ መናገር ትችላለህ። መልካም መልካም ነገሮችን ምክር ምናምን ሰውን ሰው የሚያረግ ነገር ማለት ነው ምንሙ መሳደብ እንዳሉ አሁን ውይይት ላይ ምረ ሲመጡ ራሱ ደማቸው ተክ ብሎ ነው የሚመጡት እና እና ተረጋጋ ሸዋ ተረጋጋ፣ ተረጋጋ፣ ተረጋጋ ነው ቅቤ የተረጋጋ ነው ቅቤ የሚወጣው። ጀለሴ እና እህዳ እህዳ ይላል። በህዳ ተረጋጋ ደግሞ ተክ ብሎ እንዴት ነው እንዴት ነው? ለምንድን ነው በየቴሌቪዥን መስኮት ሙስሊሞች፣ ሙስሊሞች ያፈጠሩ ሙስሊሞች እንደዚህ ሆኑ ሙስሊሞች እንደዚህ የሚባለው ብሎ እንግዲህ ጋሸዋ ደግሞ ተክ ብላል። እንግዲህ እሱ ያረጋጋሽ ሌላ ምን ይባላል። እኔ ብር ይገርምኛል አንዳንድ እንደዚህ ትልቅ ሰው ሆኖ ጥሩ ነገር ማስተማር እንዳለባቸው እያወቁ ያልሆነ ነገር ሲያስተምሩ ወይም ሲመክሩ ይገርምኛል። ብር እና ወዶች ዬ የዛር ይመስላል። ሌላ ትዝብት ደግሞ እናመጣለን። ትዝብት መች ማያልቅም። ከሶሻል ሚዲያ ያው ለጊዜው እንግዲህ አጎቴ ራ መጥቻት ነበረ እንግዲህ ላይክሽር ሼር ሰብስክራይብ እያደረጋችሁ አበረታቱኝ በሌላ ቪዲዮ ስተምንገናኝ መልካም ውሎ መልካም አደር ባይ ባይ